ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲና ረሱሊላህ ወዓላ አሊሂ ወአስሐቢ መዋላ አጭር መልእክቴ ለወጣቶች ነው። ወጣት ሲባል እንግዲህ ትኩስ እድሜ ነው፣ የተሟላ ጉልበት አለ፣ አእምሮውም ፈጣን ነው። ለብዙ ቁም ነገር መብቃት ይችላል። በብዙ መጥፎ ነገርም ለመጠለፍ የሚዳረግ የህብረተሰብ ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሰባት በዓርሽ ጥላ ስር የሚቀመጡ ሰዎችን ሲጠቅሱ ከዛ መካከል አንዱ ወሻቡን ነሻ ፊ ዒባደቲላህ በአላህ ዕባዳ ላይ ያደገ ወጣት በማለት ገልጸዋል። ይሄ እንግዲህ ብዙ ፈተናዎችን ተቋቁሟል ማለት ነው በዕባዳ ላይ ለማደግ ምክንያቱም እድሜው ፈታኝ እድሜ ነው። ሸሃዋት አለ የገንዘብ ፍቅር አለ ከሌላው የባሰ ምክንያቱም ወደ ህይወት እየገባ ነው ያለውና ትዳር ይመኛል፣ የተለያዩ ነገሮችን ስለሚያስብ እዚህ መካከል ይሄን ለማሳካት የሚመጡለት አማራጮች አላህ ጋር የሚያጣሉም የሚያስታርቁም ሊሆኑ ስለሚችሉ ያን ሁሉ ተቋቁሞ አላህ በሚወደው ላይ ማለፍ ከባድ ወቅት ነው። ለዚህም ነው ሶስት ነገር ሳይጠየቅ ማንም ሰው አይራመድም ብለው ነቢዩ ሰለላሁ ዓለይሂ ወሰለም ተናገሩና ከዛያ መካከል ስለ እድሜ ሲሉ ወዓን ዑምርሂ ፊ ማእፍናህ ወዓን ሸባቢሂ ፊ ማእብላህ ይላሉ። እድሜውን በምን እንዳጠፋው ወጣትነቱን በተለየ መልኩ ማለት ነው። እድሜ ነበረሱ በምን እንዳጠፋው ይጠየቃል አሉ። ቁም ነገር የሰሩ ሁሉ በልጅነት ጊዜያቸው በቁም ነገረኛ ላይ ተሰማርተው ራሳቸውን ስለገነቡ ነው። በኋላ ትላልቅ ዓሊም ብታዩ፣ ውጤታማ ነጋዴ ብታዩ፣ ጠንካራ መሪ ብታዩ። ቀደም ብሎ የገነባው ክህሎት ስላለ ነው። በዒባዳም ላይ ዓቢዶች ሳሊሖች የሚባሉት ከጊዜ በኋላም ወደ አላህ የሚመለስ ቢኖርም በልጅነቱ ጀምሮ ዲኑን አውቆ በርትቶ ያደገ ሰው ብርቱ መሆን ይችላል። ስለዚህ ይህንን እድሜያችሁን፣ ወሳኝ የህይወታችሁ እርከን አድርጋችሁ በማሰብ በቁም ነገር ላይ እንድትሰማሩ አታላዮች እንዳያታልሏችሁ፣ በተለይ ዘመናችን ጠላፊው ብዙ ነው ፊትናው ብዙ ነው። በዚያ ላለመታለል በርትታችሁ ጠንከራችሁ እንድታልፉ ለመምከር ፈልጌ ነው። የሌላ ሰው መመከሪያ መሆን ሞኝነት ነው። እንደ እገሌ እንዳትሆን እንዲህ ነበረ ስመከር እምቢ ብሎ ለዚህ በቃ ይባላል። ሰው ማለት እንደ እገሌ ነው እንጂ እነሱ ነው መሆን የሚባል ደግሞ ሌላ አለ። ይህን ሁለቱንም ሰውዬው በራሱ የመረጠው ምርጫ ነው። ከዚህ አንፃር ወጣቶች እናንተ ብዙ እድሎች አሏችሁ። በቁም ነገር ላይ ከተሰማራችሁ ስሜትን መቆጣጠርና መቆጠብ ከተቻለ ጊዜን ቁም ነገር መሆኑን አውቃችሁ በአሉባልታ በዛዛታ ሳይሆን በሚጠቅም ነገር ላይ ማሳለፍ ከቻላችሁ ፊውቸራችሁ ያማረ ይሆናል። ወደፊት ዕጣ ፈንታችሁ ያማረ ይሆናል። አኽራም ነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበሩት አብዛኞቹ ሰሓቦች ወጣቶች ናቸው። እነ ዙበይር እብኑ አልዓዋም ወደ ሓበሻ ሂጅራ ሲያደርጉ ሀያ ዓመት ገደማ ነው እድሜያቸው። ከዛ በፊት ነው ስልምናን የተቀበሉት። እነ አርቀም እብኑ አቢል አርቀም በአስራ ስድስት ዓመቱ ነበረ ቤቱን ለሰሓቦች መማሪያ አድርጎ ሰጥቶ ዳሩል አርቀም እየተባለ ታሪኩ የሚነገረው። እነ ሙስዓብ እብኑ ዑመይር ልጆች ነበሩ። እነዚህ ትላልቅ አእማዎች የሚባሉ እነ ሻፍዒ፣ እነ ማሊክ፣ እነ አቡ ሐኒፋ በልጅነታቸው በእውቀት ላይ ስለተሰማሩ ረጅም እድሜ እንኳን ለማግኘት ያልቻሉት በዛችሁ ስለተጠቀሙ ብዙ ረጅም እድሜ ከኖሩ ሰዎች የበለጠ ዝናና ተወዳጅነትን፣ ቁም ነገርን ደግሞ ለትውልድ ጥለው ሄደዋል። ሻፊዒ እድሜያቸው ሀምሳ አራት ዓመት ነው። ኢማም ነዋዊ ደግሞ እድሜያቸው አርባ አምስት ዓመት ብቻ ነው። ዓለም ላይ ነዋዊ ነዋዊ የሚባሉት ሁሉ በዚሁ እድሜ ውስጥ ነው። ይህን ሁሉ ሙአለፋትም ጽፈው ዓለምን የሚያነጋግር ስራ፣ ዘመን የማይሻግረው ቁም ነገር ሰርቶ የሄዱት። ስለዚህ ወንድሞቼ፣ ወጣቶች ሴቶችም ወንዶችም ብትሆኑ ይሄንን የወጣትነት እድሜ ብዙ ቁም ነገር ልትቀስሙበት የምትችሉ ስለሆነ በቁም ነገር ላይ ብቻ እንድታሳልፉትና በብልጭ ልጭ ተታላችሁ በዘመን ጠላፊ ተጠልፋችሁ መንገድ ላይ እንዳትቀሩና በኋላ አልቃሾች እንዳትሆኑ ካሁኑ እንድታስቡበት ምክሬን አስተላልፋለሁ። ወሰለላሁ ወሰለመ ወባረከ ዓላ ነቢይና ሙሐመድ። አሰላሙ አለይኩም ወረሕመቱላህ።